ይታያችኋል። በጣም በጣም በፈጣኑ ነው ያደገው። ስንት ሶስት ወሮ ነው አሎ ነው ላችሁ እንደዚህ በፍጥነት ነው የሚያድገው። በቃ ለዳይቴ ከሰፈሬ ነው የምበላው ብለው ዚውን የጀመረች ያው ነው እንዴት ነሽ ግን፣ በስንት ጊዜዋ በይ ነጭ ሽንኩርት ደሞ እንደምወድ ታውቂያለሽ። ሽንኩርት አሁን ባጭብ በርከት አድርጌ ነው እዚህ ጋር ሚጥሚጣ ወቀጥ ወቀጥ ያደርግ ነው ነገር በአንድ ላይ ሆኖ ማለት ነው። ሊሊን ወደ ትምህርት ቤት ልክያት ነው። ያው እየተቀያየሩ ነው የሚሰሩት ወይ? አዎ እየተቀያየሩ ነው የሚሰሩት። ያው እንደዚህ ሚጥሚጣችንና አዋሃድ ነው በኋላ ብሎ ነበር? ያው ቅመም ከቅመሙ ሌላ የተለየ ነገር ያደረግንበት ቤኪንግ ሶዳ አድርገንበታል። ስጋውን ለስላሳ እንዲያደርግልን እና አሽተ ነው። አንድ ሰላሳ ደቂቃ ተቀምጧል ያለሰልሰዋል ማለት ነው። ትበቃሻለች በሚል ነው። በጣም ብዙ ነው። ከራሴ ከምሳዬ ነው። እሺ፣ የተመጣጠነ ምግብ ማለት ይሄ ነው። ደስ እንግዲህ የሩዝ ቤት ውስጥ ስለተገኘ ምን ማባያም እራሱ ይሄን ያህል መጨነቅ አያስፈልግም። ፈጠን ያለ ብላ ፈጠን ያለ እንግዳ ሲመጣባችሁ ምን ላደርግ ስትሉ ሩዙ አንዶንስ ደቂቃ አትፈጅም። እሷን ትጥዱና እንግዳውን እያጫወታችሁ እዚህ ጋ በጎን በጎን ስጋ ካላችሁ ሲንሰራ አርጋችሁ መጋበዝ እንግዳ ድንገተኛ እንግዳ መጥቶብኝ እኔ ደግሞ ክፋቴ ሳልናገር ነው መጣ ያላችሁ። አንዳንድ ደግሞ በባዶም ልትሄጂ ትቻለሽ። አይ ግን በቃ እንደዚህ ነዋ መሆን ያለበት። ሰውላ ለማስቸገር አስቸገሪ ነው እንድምትኙ ድንገት ስትመጪ፣ ያው ሰውዬ ምንድን ነው ሴትዮ ምን ላድርግ፣ ምን ልስጣት፣ ምን ላብላት እና አንቺ ሰው ቤት ስትሄጂ እየተናገርሽ ነው። እኔ ብናገር ደስ ይለኛል። ምክንያቱም ያው ሰውዬ በሚሄድበት ሰዓት ድንገት ብደርስበት የሚሄድበት ነገር ሊኖረው ይችላል። በቃ ይሉን ታሄዶት ሊቀር ይችላል። እኔ ደግሞ አልስማማም። እኔ የሆነ ተዘጋጅታችሁ ጠብቁኝ ምል ነው የሚመስለኝ። እንደዛ ሳረግ ምንም አንድ ሰው ቤት ያፈራው ማዘጋጀቷ አይቀርም። ቤት ቡናም ቢሆን ልትጠጭት ይችላለች። አዎ፣ ግን ያው ሀሳቡ ደግሞ ረዘም ብላል። አሁን ከሳምንት በፊት ብነግርሽ ሳምንቱ ሙሉ ልታስቢ ነው። አንቺ ከሳምንት በፊት ለምን ትነግሪኛለሽ? ያው ነው ሶስት ቀን ሁለት ቀን ቤት ሲቀርሽ ብትነግሪኝ ጥሩ ነው። እኔ አንቺን ማለት አይደለም። አይ ስለ እንግዳ ነው። እኔ ድርቆሽም ካላ አበረፍርልሻለሁ፣ ችግር የለም። ስለ እንግዳ ነው። እስኪ ተመልካቾች፣ እንዴት ነው እንግዳ ሲመጣ ቤታችሁ አስቀድሞ ቢናገር ነው ወይስ የሆነ ሳይናገር ድንገት ቢመጣ የሚሻለው? እኔ ቢናገር ነው ባይነኝ። የኔ የኔ ለምን መሰለች ያ ሰውዬ ብዙ ነገር አለ። ሊሄድ ይችላል ሊወጣ ይችላል። ቤት ውስጥ ደግሞ ምንም ነገር የለም። መቼም እንግዳ ስንጣጥቅ ቁጭ ብሎ አያጫውትሽም። አያጫውትም። እሱማ እንትን ይላል። ቢያንስም ቢበዛም ቡና ማፈላሽ ኃይል ያው እንግዳ ይመጣብኛል ብሎ ቤቱን ጠርጎም መጠበቅ እኮ ትልቅ ነገር ነው። እሱ እውነት ነው። ግን ያው ለእንግዳ ብለን አይደለም ነው ምልሽ። ኔ ደግሞ እስኪ እነሱ አስተያየታቸውን ይስጡ። ይሄ የየግል አስተያየታችን ነው። ሽታው ያለው ዛሬ ስፔሻል ምሳ ነው፣ ሰራላት። እንጀራ ገና ትኩስ እየተጋገረ ስለሆነ ነው። ወፈር እንዲያደርግልን። አዎ፣ በቆሎ ደግሞ ለከለርም ለጣምን፣ ጣምን ትንሽ ቃጠሎ ነገር ስለሆነ ቃጠሎ ነገር የሚያቃጥል ነገር ስለምትወጭ እኔ ታረድቼሻለሁ። ያው አያምሮ በጣም ነው የሚያም። በስሎልናል፣ ሩዝ አቃቃቅለናል። ሰዓት ለመቆጠብ ያው፣ አጠር መጠን ያለች ምሳ ናት ዛሬ። እንቁላል አለችኝ፣ እሷን እንግዲህ ልጠብስላት ነው። ይኸው እንቁላሌን አጥቤዋለሁ፣ እንደ ልምዶ ነው። አንዳንድ ጊዜኛ እንደመጣ ስብር ነው የምናደርገው አይደለ ለመምጣት ለመቀቀልም እንደሱ ነው የምናደርገው። እንደሱ ከምናደርግ አጥበን የት ነው የምትሄደው? ተመለስ። ቁጭ ቁጭ ነው ቁጭ ቁጭ። አጥበን ማዘጋጀት ይሻላል። ዛሬ ምንዬ የሳምንቱን ነው የማካከስልሽ ያልበላኋቸውን ሜኑ ላይ ያሉትን ያልበላኋቸውን በሙላ አካከስልሻለሁ። ስትበስል ደግሞ ዘገጃቸን አቅርበን እናሳያቸዋለን። እንግዲህ እኔ እንትን ሆኖብኝ ይሄኛው የሚበላው እንትን ነው፣ በደንብ ውስጡ አስኳሉ ሳይበስል ነው። እኔ ግን ብዙ አልችልም አልችልም። እንግዲህ እኔ ባትበይውም ብትበይውም አስግጬ ነው የምሰጥሽ። የት አባቱ ዋናው እሱ ነው። ግን አይ ያምራሉ። እናት እንቁላል ቁጭ ቁጭ ሁሌ ድሮ እጅጌ ዛሬ ቁርስ ምንድን ነው ስትባል ምንድን ነው መልሷ? እንቁላል ቁጭ ቁጭ ትል ነበር። እና ምንድን ነው ይሄ እንቁላል ቁጭ ቁጭ ኬትን ያመጣሽው? ግን ይባላል እንግዲህ ኬት ያመጣት ያለውንም አውራ ይባላል። በልምድ ይሰራል እንደዚህ። ግን እኛ በልተና የሆነ ህፃኑንን አንበላም ነበረ። እኔ ሳስበው እንዴት ጥሬ ይሆናል ብዬ ነው የማስበው፣ እና ግን ይበሉታል። አሁን ምርዬ ይህንን እንዲያሳምር ላት ካቀረቡ ልትበላው ትችላለች በሚል። እውነት ነው ደረሰች እንዴት እንደሚያምር ምን ላርግልሽ ታዲያ ከዚህ በላይ እንግዲህ ምን ምን ላርግ ትንሽ አረንጓዴ ነገር ላርግልሽ ፈር ቢልበት ምንም የለኝም ከጤና አዳም በስተቀር ካሪያ ላርግልሽ አይ ቃሪያማ በቃ የዛሬ መቃጠቀን ነው የሚሆንብኝ ይኸውት እሺ ጤና አዳም አለ በጣም ነው የሚያምረው ግን ፕሮቲን በዛ ያለ ትንሽ ካርብ አቮካዶ አለ ምን አልጨምርም ሆነ የተመጣጠ የተመጣጠነ እሱን ጨምረን እና ግባ ነው ወጥ ብለሽ እና ስለዚህ ለታማ አይ ከሰሪዋ ከሰሪዋ ጋር እስኪ እናስተያየው። ምን ውበቱ! ውበት ሲለካ የእጅጌ ሙያ ነው ለካ። በጣም ነው የሚያምረው። አመሰግናለሁ። ቀምሰች ደግሞ አስተያየት ልስጥ። አስተያየት ትሰጭኛለሽ? እሺ፣ ስለወደድሽልኝ አመሰግናለሁ። እኔ እንግዲህ እንደማያስችልኝ ታውቂያለሽ። ከስከሹ ስከስ ሳጣሪ ታደብቀሽ ይሄ አሁን ለምሳ ራሱ አሪፍ ነው። አዎ የተረፈውን ጠቅለለሽ ይዘሽ፣ አይ ለምሳቃ ለመቋጠር እራሱ ግን እንቁላሉ እንደው እንትን ቢሮት ውስጥ ማይክሮዌቭ ካለ፣ አዎ ላለው ሰው ይሄን ያህል ደግሞ ሙሉ ቀንም አይደለም፣ ከጠዋት እስከ ግማሽ ቀን ነው። እንቁላሉን ቀርቶ በዛኛው መስራት ትችላላችሁ። በጣም ቀላል ነው። ከእዛ በዚህ ተጨማሪ እናንተ ከፈለጋችሁ አትክልቶች ከጎኑ በቃ እንደ አማራጭ ብሮክሊ ምናምን ማድረግ ይቻላል። ብሮክሊ ይቻላል፣ አበባ ጎመን ይቻላል። የማይቻል ነገር የለም። እንደዚህ ሰራ አድርገን ያኗኗል። ዘይባችንን ቅይር እናድርገው። አሁን ሩዝ ስላለው ነው እንጂ እና አስኳሏ አንቺ የማትፈቀድልኝ ሌላውን እችላለሁ ነው አሁን ስኳር በቃ ኦልሬዲ ስላለብሽ ነው። ስኳር አዎ፣ ለኛ አይነቱ ደግሞ ስኳር ብቻ አይደለም፣ ቦርጭ አለ። ቦርጭ ላይ ፋት አለ። እውነት ነው። ያ ያንን እንደገና አስኳል ከጨመርኩበት ምኑን ፋቱን አጠፋሁት? ስለዚህ አስኳል ተከልክዬ በቀን ስድስት እንቁላል ጠዋት ላይ ብበላ ቁርስ በሙሉ አስኳልን አውጥቼ ነው ስለዚህ በቃ የአንቺ አስኳል እንደውም ለእንደዚህ ለእንቁላል ቁጭ ቁጭ ጥሩ ነው። አንቺ ነጩ ስታወጪ ካጠገብሽ ቢጫውን ጥብስ እዛው ላይ አድርገሽ ዙሪያውን ከፍፍ አረግና ነጩን ለእኔ ቢጫውላችሁ ጥሩ ነው። እሱ እንደዚያ አድርገን እንበላለን። ያው ብጫውን እኮ እኛ ብዙ ጊዜ እንጠቀምበታለን። ለልጆች ፓንኬክ እንሰራበታለን። ዳቦ ፍሬ ተቆራጭ ተቆራጭ እንሰራበታለን። ፍሬንች ቶስት እንሰራበታለን። አይባክን፣ ይህ በቃ ሞቃት መጥቷል። ወደ ቤት ገብተን ውጭ ላይ ስለሆነ የምንሰራው በጣም ይሞቃል። ጣራ ቤት ገብተሽ ቁጭ ብለሽ ብ ቡና እናፈላለን እግዜር